ሀይሚ ላይ ትቀናላችሁ ምትሉ ምን ምን የሚያስቀናው ነገር የአማረኛ ድሃ ዝንጅብል እግር ሀይሚ ላይ ትቀናላችሁ ምትሉ ምንም የሚያስቀናው ነገር የለም። ወፍ የለም፣ ወፍ የለም። ሲጀመር እኮ ሴት ለሴት ቅናታም ቅንቅናም ናችሁ። እኔን አያካተተም፤ ምክንያቱም ጠንካራ ሴት ለእኔ ሁልጊዜም ጅግናናት። እንደዛ ነው ማስበው ሀይም አሁን ለእኔ ከማንም አላወዳድራትም ከማንንም። ብቸኛዋ ንግስት እኮ ነች። ምንሆናችሁ ነው? ብቸኛዋ የሴት ጅግና፣ የሴት አንበሳ ማንንም ሊተካት አይችልም፣ በእኔ ልብ ውስጥ ማለት ነው። ሰላም ጤና ይስጠለኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛለኝ በያላችሁበት። እንግዲህ እንደነዚ አይነት እንደነዛ አይነቶቹ ዝተቶች ናቸው ለብሩኬ ልብ የልብ እየሰጡት ባይ ዘ ወይ ይሄን ቪዲዮ ላይክ ሼር አድርጉ፣ በደንብ ላይክ አድርጉት ቫይራል ይውጣ ሼርም አድርጉት። እኔ እውነቱን ፋክቱን ነው የማወራው። ዛሬ ማለት በጣም ተበሳጭቼ ነው የመጣሁት እና እንደነዚህ አይነት ዝተቶች ናቸው ለብሩኬ በትክታክ የልብ የልብ እየሰጡት የሆነ ግሩብ አለ። እዛ ግሩብ ውስጥም ብሩኬ አለ። የልብ የልብ እየሰጡት የደስታዋ ቀን እያመጣ ያበላሻል። እየመጣ አንገቷን ያስደፋል። እየመጣ እንድታለቅስ ያደርጋል። እሱን ተውት። ከእሱ ጋር ያሉት እነዚህ ግሪሳዎች ሁለት በሳምሳ ሽድና ከብር ነው ምናምን ብለው ለራሳቸው ጥቅም ለራሳቸው ሰብስክራይብ ብለው ማለት ነው። እዛ አመጧት ከፍታት አልኮ ምባኮ ተናልቋታል ትናንትና የምሬ ነው ምላችሁ። እኔ ውስጤ ነግሯል፣ ውስጤ ነግሮኛል፣ የሆነ ውስጤ ተንቦጭ ውጫል። እውነትን ስነግራችሁ ማለት ነው። ሀይሚ ስትከፋ፣ ሀይሚ ውስጧ ሲያዝን ውስጤ ይነግረኛል። እግዚአብሔርን ነው ምላችሁ። የምትወዱት ሰው ሲከፋ፣ ልቡ ሲያዝን ይነግራችኋል። ውስጣችሁ ስፍስፍ ነው የሚለው ውስጣችሁ። የራበው እንኳን ምግብ አይበላላችሁም። እና ትናንትና እኮ ከፍቷታል። ለይምሰል ነው፣ ለይምሰል ነው እንደዚያ ያወራችው ከነፍፄ ጋር በቃ እምባዋን ማሳየት አትፈልግም። ምቅ አድርገዋለች። ስብራቷን ማሳየት አትፈልግም። እንደነዚህ አይነት ዝተቶች የልብ የልብ እየሰጡ ትክታካቸውን ይከፍታሉ። ገዝታቸውን ሀይሚ በምኗ ይቀናል? ምናምን አላደለሽም። ቢያድልሽ የሀይሚን ያክል እውቀት ሩብ ቢኖርሽ እሱን ትተሽው ትንሽዬ ውለሽ የምገቢባት ስራ ቢኖርሽ ኖሮ እዚ ድስት አጣቢና ሩዝ ቀቃያት ሆኒም ነበረ። አስረግጬ ስነግርሽ ማለት ነው። እኔም ልክ እንዳንቺ ምንም የሚለየን ነገር የለም። ግን እኔ አላሜን አልሳትኩም። ይቅርታ፣ እኔ ከማንም ጋር ራሴን አላወዳድረውም። አላሜን አልሳትኩም። ለምን እንደተሰደድኩኝ ለምን እንደምሰራና ምን ማድረግ እንዳለብኝ እኔ ጠንቅቄ አውቃለሁ። ሩዝ ቀቃይም ድስት አጣቢም ሀማማ ጣቢም ብሆን ማለት ነው አውቃለሁኝ ለማመኖር እንዳለብኝ ማንን ከፊት ማስቀደም እንዳለብኝ አውቃለሁ። እንዳንቺ አይነቷ ግን ዝተት እና መሰሎችሽ ቁጭ ብላችሁ ትታገዝት ገዝት ትከፍታላችሁ። ምንድን ነው ሀሳባችሁ? እንዳት ይሄ አላቅም። የወንድ ሀራር አለባችሁ መሰለኝ። ሴት ዝቅ፣ በደንብ ዝቅ አድርጋችሁ፣ እርግጥ አድርጋችሁ፣ ከዛ ለምን ታወራለችሁ ስለ አንድ ብሩኬ ስለ አንድ ብሩክ የምታወሩት እኮ አይ ንገሩኝ፣ እሱ ማን ነው? እንደዚህ የምታወሩለት ማን ነው? እንደዚህ አፋችሁን የምትከፍቱለት ማለት ነው። ሃይሚ እኮ ነች ሰው ያደረገችው። ሃይሚ እኮ ነች ዛሬ ልክ ሁለቷን ቁርጥምጥምጥምጥም አድርጎ እሱ የራሱን ስኬት እያሳካ የሃይሜን አንድ ስኬቷን እንኳን አላየንም። አንድ እስካሁን ድረስ ምንም አላየንም። ምንም ሁለተኛው ስኬቱን ለማየት ይኸው እየጠበቅን ነው የሰው ልጅ ስኬታማ ይሁን ችግር የለውም። እግዚአብሔር ይመስገን ተሰራችሁ ስኬታማ ትሆናላችሁ። ነገር ግን እሷን እርግጥ አድርጎ ጭምቅ አድርጎ ይዞ በእንደነዚ አይነት ዝተታሞች እያሰደቡ መጀነን መኮፈስ የደስታዋን ቀን እንኳን ማበላሸት ምንም ይሉት ነው። ያኔ እኔ ጥያቄ ስኬታማ ሆን አልሆን አይዶን ኬር ለምን ይቻ አንድ ሴት ልጅ ትረገጣለች? ብሩክ አንተ ነህ ያለኝ እኔ ከአንተ ጋር ነው ደስተኛ መሆኑ ብላ ነግረዋለች። ከዚህ ቤት አልቅሳ እኮ አሉ አጠገብሽ ነኝ እያለ ሲል ነበረ፣ ሲሰክስ ነበረ። ለምን ዛሬ ለምን ተገኘ? ምን ተገኝቶ? ደግሞ የረሳሁት ነገር የሆነ ጥቁር ሱሪ ለብሶ ነበር ባለፈው ትክታክ ላይ ማለት ነው። እና ከውስጥ የሆነ ነገር ግዙለት፣ ስሙን መጥራት አልፈልግም ጊዙለት። ምን ነገር ታሽካብጣላችሁ? እዛ አንድ ሃይሚን አግኝታችኋል። ሃይሚ ሃይሚ ሃይሚ በዞታ ሃይሚ እንደዞ። ከሃይሚ ራስ ላይ ውረዱ፣ ራሳችሁ ይፍለስና ማለት ነው። መለየት መለየት ምናምን ትቃጣያለሽ። ሌላ ብታገባ ደስ ይለኛል ምናምን እከክ። ከቡርኬ ውጭ የምታገበው ወንድ የለም። ሳይወድ በግዱ ዳይመንድ ጣታ ላይ አድርጎ ነው የሚያገባት። ያቃጠላት ጊዜ አለ፣ የሰጣት ተስፋ አለ ዝም ተብሎ የሚለቀቅ ይመስልሻል? እንደኛ አሁን እኮ ብዙ አላወራንም። ብዙ አላወራንም። ማውራት ካለብን እናወራለን። ደ ምን ሆናችሁ ነው? ሳንሳደብ ተሳደባችሁ ብላችኋል አይደለ? መስ እንድንሳደብ እያደረጋችሁን ነው። በይ ቆይ ቅዘላሺ ተበድላን ያደገችው ቅዘን ልሳ ነው ምናምን ያደገችው ላልሽው፣ ቅዘላሺ ተበድሎ ያደገ ሰው መጨረሻውን አየሽው እንዴት አብሮባት እንደሆነ አሁን ላይ ገብቶሻል አይደል? ምንም ቢሆን በአገሯ ላይ እየሰራች ነው ያለችው። ምንም ቢሆን ወታ ገብታ ንጹህ አየር ምናምን አግኝታ ገብቶሻል። ፈልሰስ ብላ ከቦቡ የጋ መኪና ላይ ተቀምጣ ምናምን አንቺ አለሽ የለ እንዴ የመዳምን ይሄ ማሽን የቤት መጥረጊያ መኪና እሱን ይዘሽ ስትዞር የምት ከፎቅ ታች አንቺ ድልዝ ፋራ ሰገጤ ሃይሚን ለመሳደብ እንዴት አበቃሽ? ከዚ ውስጥ ሰዓት ወጪ ይህ ከካም ሁሉ ጊዜ የሰውን ስብራት ምናምን ነገር የሰውን ቁስል ታልቆሰቆሳችሁ አይሆኑላችሁም። ለምን ቅናታም ስለሆናችሁ። በቃ እንዴት ሆኜ በቃ ህይወት የላሻሽል፣ እንዴት ሆኜ ነው እኔ ሀይሚን መሆን የምችለው የሚለው ስታስቡት ትንገበግባላችሁ፣ ተቃጠሉ። ሴት በሴት ላይ ይቀናል እንደዚህ ነገሩ። ሴት ለሴት እኮ አይዋደድም። ቅናታሞች ሀይሚ ገና ታቃጥላችኋለች፣ የምር ሀይሚን ከሚዲያ ለማስጠፋት ይሆናል፣ ለማሸማቅ የምታደርጉት ነገር፣ እነዚህ እንትኖች የብሩኬ ላሞች። እውነትም ላም፣ ላም ራሱ ሳር ምናምን ነገር ሲርባት ድምፅ ታሰማለች። እናንተ የሀይሚ ስጋ ለመብላት ነው አፋችሁን አሞጥሙጣችሁ ሁሌ ጊዜ ማለት ነው። እንደውም ብሩኬን ተዛዘሉና እዘሉት። ደሞ ደግሞ ከማንንም እዛ ጋር ዝተታ አሮጊት ጋራ ታነጣጥራታለች። እንዲች ዝተታ እነ ሊንዳ እነሱ ሲ ምናምን ሀገር አላለችም እንዴ? ኧረ እንዲ ባናትሽ ላይ የሆነ የሆነ ነገር ይውረድብሽ። ኔ ምንም አልልም። እኔ በጣም ነው የምታናድዱኝ እናንተ ዝተቶች። እኔ ትስቅባችኋለች። ሀይሚ ሙድ እየያዘችባችሁ ነው እኔ በጣም እኔ እነዚህ ሰዎች እኮ ቢችሉ ከሀይ ከቡሩኬ ቅፍልቅቅ አድርገው ሀይሚን ቢያወጧት አቅሙ ቢኖራቸው በጣም ደስተኛ ናቸው፣ እኔ እንደማያቸው ከሆነ ማለት ነው። ግን አቅሙ የላቸውም፣ አያደርጉትም። አይቻልማ፣ የተወደደን ሰው መለየት አይቻልም። ግን የእናንተ ሀሳባችሁ በቃ ከቡሩኬ በቃ ለማላቀቅ ምናምን በጣም አላማ አላችሁ። ፈጣሪ ልብ ይስጣችሁ። እኔ እንደናንተ ደነዝ ዱንዙዝ በተለይ ደግሞ እንደ ብሩኬ እህት ነኝ ባዮች ደነዝ ዱንዙዝ ፋራ ሰገጤ ያልተማራችሁ እንደ ያልተማረ እንደሱ እንደሱ ጥሬ ናችሁ። እሱም ጥሬ፣ እናንተም ጥሬ፣ አንድ አይነት ጥሬ ለጥሬ መጋጋት መች። አሁን እኮ ብሩኬን ሰው ያደረገችው አይ ምንሽ እየበሰለ እያበሰለችው ነው ያለችው። ከድሮ ትንሽ በስሏል፣ አሁን በስሏል፣ በስሏል ግን ደግሞ ባልቴቶቹን ማጣት ስለማይፈልግ እነሱን ወጥቶ መናገር አይፈልግም፣ ማስቀየም አይፈልግም። ባልቴቶቹን እነዚያ ቅምጦቹን ማለት ነው። እኔ ማለት ነው። ሀይሚ በተሰደበበት ቦታ ላይ ብሩኪ ላይክ እኮ የሚያደርግ ሰው እኮ ነው። ይህን ታቃላችሁ? ይሄ እኮ ማለት ነው። እንጃ እኔ እንደዚ አይነት ይሄ ድድብና ስራ እኔ ከየትም ማለም አይቻላቅም። ለመጀመሪያ ጊዜ ሴትን ልጅ እወድሻለሁ የልጆች እናት እያለ እየሰከሰ ሴት ልጅ ስትሰደብ ላይክ የሚያደርግ ይሄ የድድብና ሽልማትማ መሸለም አለባቸው፣ ለነዚ ለመንጋዎቹ። እና አሁን ብሩኬን ደደብ እያደረጉት እኮ ነው። እነዚህ ላሞቹ ብሩኬን ደደብ እያደረጉት ነው ላሞቹ። የምር ነው ምላችሁ፣ የምር እኔ በጣም እያሳዘነ ነው። ብሩኬ ራሱ በጣም ሚስኪን ነው። እውነት እናንተ ሀይሜን መሳደብ ካላቆማችሁ እኔ ብሩኬን መሳደብ እጀምራለሁኝ። ቃል ለምድር ለሰማይ እመኑኝ፣ ማለት ነው። እያጠብኩ ነው ማሰጣላችሁ። ሰድቤው አላቅም ግን ስድብ እጀምራለሁ። ብሩኬ ምንም አታመጭም፣ ፎከታም ሁላ። ሃይሚን መሳደብ ካላቆማችሁ ብሩኬን ዘቅዝቄ ማለት ነው። ኢትዮቤ ላይ ዘቅዝቄ ነው የምሰድበው። ምንም አታመጭም፣ ሸቀጥ። እሱን አስቀምጣችሁ ፈጣሪ አድርጋችሁት፣ እንደ ፈጣሪን እራሱ እንደ ብሩኬ አታመልኩ እከካሞች። ብሩኬ ማን ነው ሀይሚን ካላከበረ አይከበርም። ሲጀመር ማን ነው ለሴት ልጅ ክብር የሌለው? የሴት ልጅ ደስታ በደስታዋ ቀን የሚያደፈርስ፣ ሁሉ ጊዜ የሴት ልጅ እምባ ቁጭ ብሎ የሚጠብቅ ወንድ ሽልጥልጥ እከካም ምድረ ጉፋያ ላም ሁላ ማለት ነው። እመኑኝ እመኑኝ፣ ቃል ለምድር ለሰማይ ሀይሚን መሳደብ ካላቆማችሁ ኢትዮቤ ላይ እየዘቀዘቅኩ ነው የምረግጠው። ልጋጋም ሁላ ማለት ነው። ቅማላሞች ማናችሁ እናንተ? የአዳሜ እያንዳንድሽ ግሪሳ ማለት ነው። በሃይሚ ነው ሰው የሆናችሁት፣ በሃይሚ ነው እዚያ የደረሳችሁት። የደረሳችሁበትን ግን አትርሱ። የተነሳችሁበትን ንገሩን ባዮች